ሀረግ እንዳጋጣሚ ሆኖ ጥላቶቿ ሲመጡ ስትሮጥ ተደናቅፋ ትወድቃለች። አቅምም አንሷት ስለነበረ ስትወርቅ ጭንቅላቷን ከኋላ ድንጋይ ይመታታል። በዛን ሰዓት እጅግ ብዙ ደም ስለፈሰሳት ራሷን ሳተች። ዶክተርና ክሩቤል ሲደርሱ ራሷን ስታለች። ክሩቤል እጅግ በጣም አዘነ፣ አለቀሰ። እህቴ ይቅርታኮ ጠይቅሻለሁ እያልኩኝ በቅርቡ እያሰብኩ ነበረ እህቴ ተነሺ። ዶክተር ሀረግ፣ ሀረግ! ክሩቤል እናንሳት፣ እንውሰዳት፣ ቶሎ ወደ ህኪም ቤት እንውሰዳት ይሉና ግርግር ብለው ሊያነሷት ሲሉ ዘበነ ሞባይሉን አስተካክሎ ካሜራ ለመቀረጽ መጣ እንጂ። ገደላችኋት! ገደላችኋት! እችን ምስኪን ልጅ ገደላችኋት! ህግ ባለበት ይልና ሲለው እጅግ በጣም ስለተናደደ ክሩቤል ተነስቶ አንዴ በቦክስ ሲለው ዘበነም ወደቀ። ዛሬ ግንም ተረባርባ አንስተው መኪና ውስጥ ከተቷት። ከዛም ተነስቶ የሞት ሞቱን ዘበነ አሁንም ክሩቤልን ከመኪና ጎትቶ ሊያወጣው ሲል ዶክተር መጣና አንዴ በካልቾ ሲለው አፍንጫውን ሲመታው ወደቀ። ሲወድቅ ክሩቤልም ዶክተርም ተሯሯጡና መኪና አስነስተው ለሀረግ ቶሎ መድረስ ስለነበረባቸው ወደ ሀኪም ቤት ይዘዋት ሄዱ። ዘበነም እየተንገዳገደ መቀመጫ ቦታ ነበረ የሚፈልገው። እጅግ መራመድ አቅቶታል። ደምም እየፈሰሰው ስለነበረ አይ እያለ የሞት ሞቱን ምንም ሄዶ ቁጭ ብሎ እያለ መሸነፉ እጅግ በጣም ስሜታዊ ቢያደርገውም፣ በዛን ሰዓት እንደዛ እያለ በነበረ ሰዓት ሊዲያ መጣች እና በስተ መጨረሻ አንበሳውም ማልቀስ ጀመረ። ድምፅሽን መስማት አልፈልግም ይላታል እሽ ዘበነ አሁንም ሱሪ ታጥቅ ያለው ነው የምትለው እዩልሽ ስማ አሁንም ወንድ ነኝ ትላለህ ግን ቁጭ ብለህ የምትነፋረቀው አንተው ነህ እኔ አይደለሁም ስሚ እኔ ብሆን እህን ጊዜ ሁለት ያላሰብኳቸው ምቶች እርግጥ አቅሌን አስተውኛል በአንጸባራቂው ድል በቅርቡ ድል ይሰማኛል። ምን? አዎ፣ የሀረግ ሞት ይላታል። በመሀልም እነ ዶክተር እንዴት ነች? ክሩቤል፣ ደም እየፈሰሳት ከሆነ ጭንቅላቷን ጠቅልለው በጨርቅ ይለዋል። ዶክተር፣ እየደከመች ነው እኮ እየደከመችብኝ ነው ይለዋል። እሺ ምን ላድርግ? እሺ ቶሎ በል እናፍጥ ነው እባክ፣ ዶክተር ተስፋ ታስቆርጠኝ ይለዋል። ዶክተርም ደግሞ እኮ ደሟ ራሱ እንዲበቅላል የሚገኝ አይደለም፣ ደግሞ ደሟ ማይነስ ኦን ነው እና የማንም ሰው ደም ለሷ አይሆናትም ይለዋል። ዶክተር፣ የኔ ደም ይሆናታል። እኔም እንደ እሷ አንድ አይነት ነን እኔና እሷ፣ ይለዋል። አረባክ አዎ፣ እኔና እህቴ አንድ አይነት ነን፣ አይዘበነ ትለዋለች ሊዲያ። አሁን ለምን አትሄጂም? ግን ሂጂ፣ ይላታል። እስከ መቼ አንገትህን ደፍተ እንደምታዝንና እንደምታለቅስ ማየት እፈልጋለሁ። ስለዚህ አልሄድም ትለዋለች። እንደዛ እያለ ባለ እጅግ በጣም ተናዶ ዘበነም አይኑን ፍጥጥ አድርጎ ሲነሳ ሊዲያ ዘቤ ዘበነ ትለዋለች። እሱ በዛን ሰዓት አይሰማትም። እንደምንም ተነሳና አንገቷን እንቅ አድርጎ ወስዶ መኪና ጋር አስደግፎ ለተወሰነ ደቂቃ ሲያስጓጉጣ ትቆየና እሷ ግን እባክ ዘበነ ልቀቀኝ ትንፋሽ እያጠረኝ እኮ ብትለውም እሱ ግን አፍጥጦ ከማየት ውጪ ምንም አይነት መልስም ምንም ነገር የለውም፣ ጸጥ ነበር። እሷ ግን ብትታገል፣ እሱ ፈቅዶ እስካለቀቃ ድረስ በፍጹም ራሷን ማስለቀቅ አልቻለችም። ይውልህ ዋሴ፣ የምንም አይነት ደም አይነት ለእሷ አይሆናትም። ዩልህ ዶክተር፣ ጊዜ ማባከን የለብንም፣ የእኔም ኦ ማይነስ ነው። ስለዚህ እንሆናለን፣ አንድ አይነት ነን። ቢሆንም አይሆንም። ገና ይቀረዋል። ምናልባት ቢመሳሰልም እያንተ ደም ለእሷ ላይሆናት ይችላል፣ ላይቀበል ይችላል። የማይዋሃድ ከሆነ ወድ ከሆነ ከባድ ነው። ዶክተር ግዴለህም፣ እባክህን ይሆናል። ይልህ። ተስፋ ተስፋ ግን አለህ። ስሜታዊ እየሆንክ ነው። ተስፋ አይደለም ዶክተር፣ እውነቴን ዶክተር ይልህ። ሀረግ ማለት የህይወቴ አካል ነች ይለዋል። ስሚ እውልሽ፣ እኔ ዝም ብዬ አይደለም። እኔ ከራስኳቸው አንገታቸውን የምቆርጥ ሰው ነኝ የማራራላቸው። ገባሽ? ይላታል። ይልሽ፣ ሊዲ፣ አንድ ነገር ልንገርሽ። ያንን ምስኪን ባልሽንና የቀድሞ ፍቅረኛሽን አንገታቸውን ሳላሳቅፍሽ እንድትሞች አልፈልግም። ገባሽ ተግባባን ይላትና ይለቃታል። ይልሽ አሁን ቁልቁል የማይሽ እኔ ነኝ ገባሽ? ይላታል። እሷ ግን መተንፈስም እየተሳና ስለነበረ እየሞት ሞቷን እንደምንም ብላ ራሷን ለማቋቋም እየጣረች ነበር። ቆየን የምለው ለዓመታት ሲፈልጉህ የነበሩት የሀረግ ወንድም አንተ ነህ? አዎ ዶክተር፣ እኔ ነኝ ይለዋል። ማዘርም የልጃቸው ነገር ውስጣቸው ስለነገራቸው እየተጨነቁ እቤት ውስጥ ቁጭ ብድግ ይላሉ ሲስተር አብራ ስለነበረች ሲስተርም አብራ ቁጭ ሲሉ ቁጭ ብድግ ሲሉ ብድግ ትላለች ግራ ገብቷቸዋል እንዲው ልጄ እንዲው ሀረግየ ግን የትሆን ይላሉ እሷም ግራ ገብቷት እንደሳቸው ተጨንቃለች ዝም ብላ ከማየት ውጪ ምንም ምነገር የለም ተነስተው ወደ በር ሲሮጡ አብራ ትሮጣለች ግራ ገብቷት እሷም፣ ምንም እሳቸውም ግራ ገብቷቸው፣ ልጄ እባክሽ ሲስተር፣ ልቤ ድንግ ድንግ ጥያል። ተቸገርኩ እኮ። አንዳንዴ እኮ ያጋጠማል እኮ። ማዘርዬ፣ እባክዎ ተረጋጉ። ልጄ ምንን አይሆን ልጄ፣ ምንም አትሆን። ማዘር፣ እኔ ስፈርቻለሁ። ልጄ የው ልጄ፣ የሆነ ነገር ብትሆን ምን ይወጣኛል? ሲስተር፣ ጸጸቱንም አልችለውም አይዞት ማዘር፣ እርስዎ ተረጋጉ። ዶክተር የደረሰበትን ይነግረናል። ሲስተር እንዴት ልሁን እኔ እኮ ልቤ ባፍንጫ አይለት ወጣ ነው። እርስዎ ደግደጉን እናስብ፣ ተረጋጉ። እርስዎ ይረጋጉ፣ ዶክተር የደረሰበት ቦታ ይነግረናል እና አይዞት። አይ ታይኝ ስኪልጄ እኔ የአርባ ቀን እድሌ ሁሉ ነገሬን አጨልሞታል እያሉ አይ ማዘር፣ እንደዚህም አይሆኑ ተረጋጉ። እድሜ ዘመኔ በመከራ በመከራ ላይ መከራ በሀዘን ላይ ሐዘን ነው እየኖረብኝ የኖርኩትኝ ማዘር። ጨለማ ሲመጣ ነገ ደግሞ ብርሃን እንደሚመጣ ያውቃሏ። ስለዚህ ልጄ በጨቅላነት እድሜ አባታቸው ጥሎኝ ሄደ። እኔ በደስታ በፍቅር ልጆቻችን እንድናሳድግ ነበረ የምመኘው። እሱ ልጆቹን ጥሎብኝ ሄደ ልጆቹን ደግሞ ይዤ ኖራለው ስል ይኸው ልጆችም ተበታተኑ፣ ይሉና መቋቋም አቅቷቸው አይ ልጄ የጣለብኝን አደራ እንኳን መወጣት አቅቶኝ አይ ይላሉ። ማዘርዬ እርስዎ እኮ በድፍረት አንገቶትን ቀና ማድረግ የሚችሉ ድንቅናት ነዎት፣ እያለች በአጋጣሚ ስልኳ ይጮኋል። ስልኳን ለማንሳት ግራ ተጋብታ